ጋራ ድምጻችን የሆነው አብሮነት ዲጂታል ሚዲያ ነው። የፕሮግራማችን አድማጮችና ተመልካቾቻችን እንደሚታወቀው ዘውትር እሁድ ከትዝታ ማህደር ፕሮግራማችን ላይ ታሪኮችን ወደ እናንተ ይዘን እንቀርባለን። ለሶስት ተከታታይ ሳምንታት ከመዝገበ አእምሮ ላይ የተመዘገቡና ታሪካቸው የተሰነዱ የሀገር ባለውለታዎችን ወደ እናንተ ይዘን መምጣታችን ይታወሳል። ዛሬ ደግሞ በምዕራፍ አራት ላይ አራት ባለታሪኮችን ወደ እናንተ ይዘን መጣል። ውድ የሚዲያችን ተከታታዮች፣ በመዝገበ አእምሮ ላይ ታሪካቸው የተሰነደውን ባለታሪኮች ጠቅሰን ስለነሱ ከመዘገባችን በፊት ስለ መዝገበ አእምሮ የተሰጡትን አስተያየቶች እንድናቀርብላችሁ። ተወዳጁ ሚዲያና ኮሚኒኬሽን ያሳተመው ይህ መዝገበ አእምሮ የተሰኘ መጽሐፍ ኤንሳይክሎፒዲያ በዘርፋቸው የጎላ አስተዋጽኦ ያበረከቱ የሀገራችን አንጋፋ የሚዲያና የጥበብ ሰዎችን ግለ ታሪክ ሰንዶ የያዘ በመሆኑ መጽሐፉን ማንበብ ዘርፈ ብዙ ጠቀሜታን ያስገኛል ብዬ አምናለሁ እንደ አንድ ጋዜጠኛ እና ኮሚኒኬሽን መምህርና ተመራማሪ ሳየው በሀገራችን በአሁኑ ወቅት በጋዜጠኝነት ስራ ላይ ተሰማርተው የሚገኙ ባለሙያዎች በአብዛኛው ወጣቶች ናቸው አንጋፋዎቹ ጋዜጠኞች። በጡረታ እና በተለያየ ምክንያት ከስራ የራቁ ቢሆንም መታወሳቸውና መወደሳቸው ተገቢ ነው። መጽሐፉ ወጣት ጋዜጠኞች ስለ አንጋፋው ጋዜጠኞች ሙያዊ አበርክቶ እና ውጣ ወረዶች ግንዛቤ እንዲኖራቸው ከማድረጉ በላይ እነርሱም በሙያው በትጋትና በታማኝነት እንዲያገለግሉ ያበረታታቸዋል። ይህ መጽሐፍ ከማጣቀሻነት ባለፈ ወደፊት በዘርፉ ሰፊ ጥናትና ምርምር ለሚያደርጉ አጥኚዎች ተነሳሽነትን ይፈጥራል እንደ መነሻም ያገለግላል በመድብሉ ዝግጅት ሂደት የታሪክ የቋንቋ የሥነ ጽሁፍ የሥነ ጥበብ የሥነ ሰብአ የሃይማኖትና የማኅበራዊ ሳይንስ ሙያተኞች በአማካሪነት ጭምር የተሳተፉበት በመሆኑ በዚህኛው እትም የተሳተፉትን ባለሙያዎች ልየታና የመረጃ ጥራት ጉዳይ ተገቢ ትኩረት የተሰጠበት ይመስላል። የጋዜጠኝነትና ኮሚኒኬሽን መምህር ዶክተር ጌታቸው ድንቁ ሌላው አስተያየት ሰጪ እንዲህ አሉ። እንደ እዝራ እጅጉ ያለ ታታሪ ጋዜጠኛ ላየሁም። መዝገበ አእምሮን የመሰለ ዳጎስ ያለ መጽሐፍ ኢንሳይክሎፒዲያ በርግቶልናል። በሁለት እጅ የሚነሳ ምስጉን ውጤት በመሆኑ በታሪክ መዝገብ ሲወሳ ይኖራል። እንዲህ አይነቱን ስነዳ እንደ እዝራ ያሉ አይታክቴ ሰዎች ብቻ የሚሰሩት ይመስለኛል። ደርዝ ያለው ለትውልድ የሚተርፍ ስራ ነው ያበረከተው። ድንቅ ጋዜጠኞችና የሥነ ጥበብ ሰዎች ተሰንደውበታል። ተረስተው እንዳይቀሩ ነው በዚህ መጽሐፍ ሐውልት የቆመላቸው። እዝራ በግል ለታሪክ አጻጻፍ ዘዴ ስራቸውን ልፋታቸውንና ውጣ ውረዳቸውን ነው ያቀረበልን በዋጋ የማይተመን ግን ደግሞ ትውልድ ነገ እንደ መስታወት ትላንትን የሚመለከትበት ያለፈውን ማህበራዊና ሀሪሶታዊ ትርክታቸውን የሚገነዘብበት እንዲሁም የሚማርበት ነው። ከመጽሐፍት መደርደሪያችን ከቤተ መጽሐፍትና ከራስጌያችን መጥፋት የሌለበት ታላቅ ስራ ነው። የጋዜጠኝነትና ኮሚኒኬሽን መምህር ረዳት ፕሮፌሰር መኩሪያ መካሻ ዛሬ ደግሞ በምዕራፍ አራት ላይ አራት ባለ ታሪኮችን ወደ እናንተ ይዘን መጣል ባንቻየሁ አለሙ ገጣሚ ንጋት በቃና የሬዲዮ ሰው ጀህማል አህመድ የቲቪ ጋዜጠኛ ዮናስ ከበደ የቲቪ ጋዜጠኛ መዝገበ አእምሮ ታሪካቸውን እንዳስቀመጠው እኛም ወደ እናንተ ይዘን ቀርበናል አብራችሁን ቆዩ ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ገጣሚ ባንቻየሁ አለሙ ባንቻየሁ ከወይዘሮ በላይነሽ ቢሰጥና ከአቶ አለሙ በላይ በ1971 ዓ ም በአዲስ አበባ ተወለደች። ወላጆቼ ለእኔና ለታናሽ ወንድሜ የሚነግሩን ተረቶች እና እንቆቅልሾች ያነበብኳቸው መጽሐፍት ለስነ ጽሁፍ ባለውለታዎቼ ናቸው ትላለች። ሰባተኛ ክፍል እያለች ጥሩ ውጤት በማምጣቷ የአጋታ ክሪስቲ ጃኩሊንን በቤተሰቦቿ ተሸልማ ማንበቧን ቀጠለች። በአዲስ አበባ ከተማ የባህልና ማስታወቂያ ቢሮ በ1991 ዓ ም የሥነ ጽሑፍ፣ በ1990 የቲያትር ስልጠና ወሰደች። በ1991 ዓ.ም ከመስከረም እስከ ህዳር በአዲስ አበባ ቲያትርና ባህል አዳራሽ በመብረቅ ቲያትር ዋናዋን ገጸ ባህሪ ተውናለች። በሩሲያ ሳይንስና ባህል ማዕከል ፑሽኪን የሥነ ጽሑፍ ምሽት በ1993 እስከ 1995 ዓ.ም ግጥሞቿን አቅርባለች። በአዲስ አበባ ዩኒቨርሲቲም በተጋባዥነት በባህል ማዕከል ግጥሞቿን ታቀናብር ነበር። በ1990 እስከ 1997 ዓ.ም በኢትዮጵያ ሬዲዮ የቅዳሜና እሁድ የመዝናኛ ድራማዎችን በፍሪላንስነት በተከታታይ እየሰራች በጭውውት ጸሐፊነት ቀጠለች። በተጨማሪም በሬዲዮ ፋና በሙዳይ ፕሮግራም በእውነተኛ የመኪና አደጋ ላይ በተመሰረተው ታሪክ የባለታሪኳን ገጸ ባህሪ ተጫውታለች። በቀድሞ የአዲስ አበባ መስተዳደር የሬዲዮ ድራማዎች ተውናለች። በፖፕሌሽን ሚዲያ ሴንተር የቀንቀኝት መንታ መንገድ ድራማዎችና በርካታ ትረካዎችን ሰርታለች። በመንታ መንገድ ምርጥ ተዋናያት ሆና ገንዘብና ሰርተፍኬትም ተሸልማለች። ሙያዋን በትምህርት ለማገዝ በኮተቤ መምህራን ትምህርት ኮሌጅ በአማርኛና እንግሊዝኛ ቋንቋ መምህርነት በ1997 ዓ.ም በዲፕሎማ ተመርቃለች። በብሔራዊ ሎተሪ አስተዳደር የህዝብ ግንኙነት በኢትዮጵያ ሬዲዮ ፕሮግራም አዘጋጅነቷን አሟሽታ የፕሮግራሙ አዘጋጅና አቅራቢ በመሆን ከ1998 እስከ 2000 ዓ.ም ድረስ ሰርታለች። አዲስ አበባ ዩኒቨርሲቲ በኢትዮጵያ ቋንቋዎችና የሥነ ጽሑፍ የመጀመሪያ ዲግሪዋን በ2001 ዓ.ም ተቀብላለች። በዩኒቨርሲቲው የመጀመሪያ የሆነውን ቺልድረን ሊትሬቸር በማይነር ኮርስ ወስዳለች። በ2001 በበረሃ ጉዞ የተሰኘውን ግጥሟን መድቡሏን አሳትማ መጽሐፏንም እራሷ ሸጣለች። በሸገር ኤፍኤም 102.1 ከ2003 እስከ 2006 ዓ ም በጋዜጠኝነት የፕሮግራም ዝግጅት ክፍል ተቀጥራ መስራቷ ሙያዋን እንዳዳበረላት ትናገራለች። ስንክሳት ሰዋሰው ሽዋሽዌ አንዳንድ ነገሮችና ፕሮግራሞች ላይ ሰርታለች። በምሰራው ፕሮግራም ከኔ የተሻሉ አድማጮች በመኖራቸው ሁሌም ጥንቃቄ ያደርጋለሁ። አድማጮችን አክብሮና ተዘጋጅተው መስራትን ከጋዜጠኛ ማዕዛ ብሮ ተመር ያለው ትላለች። በኢትዮጵያ ስነ ጽሁፍና ፎክሎር በ2007 ዓም ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን ሰርታለች። የኢትዮጵያ ደራሲያን ማህበር በኢትዮጵያ ሬዲዮ በሚያዘጋጀው የጥበብ እልፍኝ ፕሮግራም በ2007 ዓ.ም አዘጋጅና አቀናባሪ ሆና ሰርታለች። በተጨማሪም በኢትዮጵያ ሬዲዮ የቤቶች ገበያ በኢትዮጵያ ፕሮግራምን ከታህሳስ 2013 እስከ ግንቦት 2014 ዓ.ም ድረስ በቀጥታ ስርጭት አዘጋጅና አቅራቢ ሆና ሰርታለች። የሬዲዮ ሰው ንጋት በቃና በ1963 ዓ ም በወረሃ መጋቢት ከአባቷ ኮረኔል በቃና አራርሶና ከእናቷ ወይዘሮ ትዝታ ሙሳ ነገሌ ቦረና ውስጥ ተወለደች። እድገቷ አዲስ አበባ በቅሎ ቤት አካባቢ ነው። የመጀመሪያና የሁለተኛ ደረጃ ትምህርቷን በተባበሩትና በነፋስ ስልክ አጠቃላይ ሁለተኛ ደረጃ ትምህርት ቤቶች ከፍተኛ ትምህርቷን ደግሞ በዩኒቲ ዩኒቨርሲቲ በሕግ አጠናቃለች። በልጅነቷ አባቷ ለልጆቻቸው እንዲያነቧቸው በሚያመጧቸው የታሪክና የልብ ወለድ መጽሐፍት የሥነ ጽሑፍና የንባብ ፍቅር አድሮባታል። በኢትዮጵያ ሬዲዮ የምትሰማቸው አንጋፋዎቹ ጋዜጠኞች እነ መዓዛ ብሩ፣ ደረጀ ኃይሌ፣ ኢሳያስ ልሳኑ የጋዜጠኝነት መሻት ያሳደሩባት ምሳሌዎቿ ናቸው። በ1985 ዓም በለገዳዲ ሬዲዮ ጣቢያ ገብታ ለሁለት አመት አሃዱን ላንዳፍታ በተሰኘ ዝግጅት ላይ እንድትሰራ ታላቅ እህቷ ፍሪሆት በቃና ምክንያት ሆናታለች። ጋዜጠኝነትን በተለያዩ የስነ ጽሁፍና ጋዜጠኝነት ኮርሶች አዳብራ በ1987 ዓ.ም ህዳር ወር ሬዲዮ ፋና ተቀላቀለች። በፕሮግራም አቅራቢነት ታዋቂና ዝነኛ ሰዎችን ቃለመጠየቅ በማድረግ በዜና ዝግጅት አምስት ዓመት በተደማጭነት ሰርታለች። በፖሊስና ህብረተሰብ ሬዲዮ የህግ ፕሮግራም አዘጋጅ ሆና ለአንድ ዓመት አገልግላለች። በ1996 ዓ ም የኢትዮጵያ ቴሌቪዥን ዜና አቅራቢ ሆና በመቀጠር ሰርታለች። በ1997 ጀምሮ ኑሮዋን በአሜሪካ አድርጋ በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ውስጥ የተለያዩ የሚዲያ ስራዎችን ሰርታለች። በኮሚዩኒቲ ደረጃ የኢትዮጵያንን እንቅስቃሴዎች የቃኙ በአለም መድረክ ስለ ሀገራቸው ድምጻቸውን ለማሰማት ያደረጓቸውን እንቅስቃሴዎች በመዘገብ በኢትዮጵያ ቴሌቪዥን ሽፋን እንዲያገኙ አድርጋለች። አሁን ላይ ከጋዜጠኝነቱ በተጨማሪ ዋና ስራዋ ቨርጂኒያ በሚገኘው በአንድ የጤና ተቃዋም ውስጥ ካርዲያስክ ሰርቪላንስ ቴክኒሻን ነው። ጋዜጠኛ ንጋት በቃና ዛሬም ድረስ ሙያዋን አክብራ በስራዋ ላይ አለች። ከትዳር አጋሯ ከዶክተር መላኩ ግርማ ጋር አራት ልጆችን አፍርታለች። ሀገር ማለት የኔ ልጅ፣ ሀገር ማለት ልጄ ሀገር ማለት እንዳይመስልሽ የተወለድሽበት ቦታ፣ የተወለድሽበት አፈር፣ እትብትሽ የተቀበረበት፣ ቀድመሽ የተነፈሽው አየር ብቻ እንዳይመስልሽ። ሀገር ረቂቅ ነው ቃሉ፣ ሀገር ውስብስብ ነው ውሉ። ሀገር ማለት ልጄ፣ ሀገር ማለት ምስል ነው በህሊና የምታኖሪው፣ ከማማ ማህጸን ከወጣሽበት ቀን ጀምሮ በጠባሽው ጡት ወይም ጡጦ፣ በዳሽበት ደጃፍ፣ በወደቅሽበት ፈፋ፣ በተማርሽበት ትምህርት ቤት፣ በተሻገርሽው ዥረት፣ በተሳልሽበት ታቦት ወይ በተማንጸሽው ከራማ፣ በእውቀትሽና በህይወትሽ፣ በእውነትሽና በስሜትሽ የምትቀቢው ምስል ነው፣ በህሊናሽ የምታኖሪው ስትወጅ ሰንደቅ ታደርጊው፣ ቢያስጠላሽ የማትቀይሪው። ሀገር ማለት የኔ ልጅ ሀገር ማለት ቋንቋ ነው፣ ባንደበታ ይናገሩት በጆሮዋ ያደምጡት አማርኛ፣ ኦሮምኛ፣ አፋርኛ፣ ቅማንትኛ፣ ጉራግኛ፣ ወይ ትግርኛ ብለው የማይፈርጁት የኔ ልጅ አማራውና አፋሩ ኦሮሞውና ሲዳማው ጉራግኛሽን ባይሰማ ያልገባሹ እንዳይመስልሽ ሀዘን ደስታሽን ያልተጋራ የየልቦናችንን ሀቅ ፍንትው አድርጎ እያሳየ ሕዝቦችን ከሰንደቃቸው አስተሳስሮ ያቆየ ሀገር ቋንቋ ነው ልጄ፣ የሁለንተናሽ መስታወት ሲከፋሽ ትሸሸግበት ሲደላሽ ትኳኳይበት። የኔ ልጅ አያት ቅማያትሽ ሰላም ሲሆን ከወልቂጤ አድማስ ማዶ ሸቅጦ ሲያቀና ወረቱን ለኔና ላንቺ መኖሪያ መኖሪያ ሲያደራጅ ቀና ቤቱን ሀገር ጠላት ሲደፍራትም ጦሩን ሰብቆ እየፎከረ ከኦሮሞው፣ ከትግሬው፣ ከአፋሩ፣ ከወላይታው ከሁሉም የጦቢያ ልጆች አጥንቱን እያማገረ ሀገር ይሉት መግባቢያ ሰንደቅ ይሉት መለያ ሲያቆይልሽ በጉራገኛ የማትገልጭው በጎጥ የማትገድቢው ስንት ታሪክ አለልሽ እና የኔ ለዚህ ነው ሀገር ይሉት ቋንቋ ላንቺ የሚያስፈልግሽ። ከወልቂጤ አድማስ ማዶ ለተሳሰረው ታሪክሽ ከወልቂጤ አድማስ ማዶ ለተወጠነው እድገትሽ እና ልብ በይ ልጅ ሀገር ማለት ቋንቋ ነው። በአንደበት አይናገሩት በጆሮ አያደምጡት ከሁሉም በላይ የኔ ልጅ ተፈጥሮ ከቸረችው በረከት የላቡን ፍሬ የሚበላ ሀገር ማለት ወገን ነው። የኔ የምትዩ ከለላ ትመኪበት ጥሪት ትደምቂበት ብርሃንሽ የሰብናሽ ግማሽ ውል ወገን ነው ማህተምሽ፣ ዜጋው ነው ልጄ ሀገርሽ። መሬትንማ ይኔ ልጅ በእምነትሽና እውቀትሽ ከልለሽ ካላበጀሽው ለእድገትሽ ውጥን ካልሆነ ለተስፋሽ ካልተመገብሽው መሬትማ ባዳ ነው። ላለማው የሚለማ ለተስማማው የሚስማማ ዥረቱም ግድ የለውም ቦይ ለማሰለጥ ይፈሳል። ተራራውም ደንቆሮ ነው ለቦረቦሮ ይበሳል። መሬቱ አይደለም የኔ ልጅ እድርተኛው ነው ሀገርሽ፣ ስትቸገሪ ታድጎ፣ ስትታመሚ አስታሞ፣ ስትሞቻ አፈር የሚያለብስሽ በእጅሽ ያለህ ብሩ ጽጌ ሰው ነው ልጄ ሀገርሽ፣ ወገን ነው ልጄ ሀገርሽ እና የኔ ልጅ ሀገር ረቂቅ ነው ቃል ሀገር ውስብስብ ነው። ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ? እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎቶንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። የቲቪ ጋዜጠኛው ጀማል አህመድ ጀማል አህመድ በንግድ ስራ ከሚተዳደሩት አባቱ አቶ አህመድ ሹሬና ከእናቱ ወይዘሮ ሀጀር አብደላ በ1964 ዓ.ም 6 ኪሎ አዲስ አበባ ተወለደ። የአንደኛ ደረጃ ትምህርቱን በአባቱ እስርና እንግልት ምክንያት ከቦታ ቦታ እየተዘዋወረ በንጋት ኮከብ፣ በድላችን፣ በዳግማዊ ብርሃን፣ በአፍሪካ አንድነት፣ የካቲት 23 እና በቤተ መንግስት ትምህርት ቤቶች ተከታትሏል። የሁለተኛ ደረጃ ትምህርቱን ከፍተኛ 12 ትምህርት ቤት ተከታትሎ በ1984 ዓ ም አጠናቀቀ። እናቱ ከሚሰሩበት 6 ኪሎ ከሚገኘው መገናኛ ሻይ ቤት ውስጥ የሚሰባሰቡ የዩኒቨርሲቲ ተማሪዎች በሥነ ጽሑፍና በሀገራዊ ጉዳዮች የሚያደርጉትን ውይይትና አዳዲስ መጽሐፍት ሲወጡ ማራኪ ድምፅ ባላቸው ወጣቶች ለአይነ ስውራን ሲተረኩ ቁጭ ብሎ ማዳመጡ ጋዜጠኛና የሥነ ጽሑፍ ሰው እንዲሆን አውንታዊ ተጽዕኖ አሳድሮበታል። ፍካት የሥነ ጽሑፍ ክበብን በመቀላቀል ስለ ስነ ጽሑፍ ያለው ግንዛቤ ይበልጥ ከፍ አለ። ለአዲስ ዘመን ጋዜጣና ለዛሬቱ ኢትዮጵያ ለኢትዮጵያ ሬዲዮና ለሬዲዮ ፋና ጽሑፎች በመላክ ይሳተፍ ነበር። በራሱ ተነሳሽነት ያዘጋጀው የሴት ገጣሚያን ምሽት ከፍተኛ ተወዳጅነትን ከማግኘቱ ባሻገር የሴት ደራሲያን ማህበር እንዲቋቋም ምክንያት ሆኗል። የፍካት አባላት ባሳተሙት ዜማ የአጫጭር ልብ ወለዶች ስብስብ ውስጥ ሁለት ስራዎቹ ተካተዋል። የመጀመሪያ ዲግሪውን በኢትዮጵያ ቋንቋዎች ስነ ጽሁፍ ሁለተኛ ዲግሪውን ደግሞ በዶክመንተሪ ሊንጉስቲክ ኤንድ ካልቸር አዲስ አበባ ዩኒቨርሲቲ አግኝቷል። የጋዜጠኝነት ስራውን በ1988 ዓ ም ከጋዜጠኛ ደረጄ ደስታና አለማየሁ ገላጋይ ጋር በመሆን ዜና አዲስ የምትባል ጋዜጣ ማዘጋጀት ጀመረ። በ1989 ዓም ኢትዮጵያ ቴሌቪዥን ተቀጠረ ዜና ክፍል ተመድቦ ታላላቅ ሁነቶችን መዘገብ ጀመረ። በኢትዮ ኤርትራ ጦርነት ወቅት በጾረናና በዛላንበሳ የጦር ግንባር ተመድቦ የጋዜጠነት ሙያውን አገልግሎቱን አበርክቷል። በዜና ክፍል በሪፖርተርነት፣ በዜና አዘጋጅነት፣ በያቅጣጫው ልዩ ወቅታዊ ዝግጅቶችን በማዘጋጀት እና አፍሪካ ጆርናል ተርጉም በማቅረብ ሰርቷል። በመቶ ሃያ መዝናኛ ክፍል ረጅም ጊዜያት አገልግሏል። እንደ አድማስ ባሻገር ባሉና በታዋቂ ሰዎች ግለ ታሪክ ላይ ትኩረት በማድረግ ለበርካታ የኪነ ጥበብ ባለሙያዎች ቃለመጠየቅ በማድረግ በልዩ አቀራረብ ለታዳሚዎች አድርሷል። ከመንግስት የስራ ኃላፊዎች ከጋዜጠኞች ከደራሲያን ጋር ቃለመጠየቅ አካሂዷል። ጀግኖች አትሌቶችንም እንግዶቹ ሆነዋል። የበዓል ልዩ ዝግጅትና መዝናኛዎችን በአዲስ አበባና በክልል ከተሞች በማዘጋጀትና በማስተባበር ከባልደረቦቹ ጋር በጋራ አቅርቧል። በፊልም አዘጋጆች ጋባዥነት በሁለት ፊልሞች ላይ በተዋናይነት ሰርቷል። መስከረም 1 ቀን 1994 ዓ.ም እንደ አውሮፓን አቆጣጠር በ2001 በዓል ዝግጅት ላይ ስርጭቱን በማቋረጥ የመስከረም 11 የሽብር ጥቃትን ለኢትዮጵያውያን በአሳዛኝ ሁኔታ በቀጥታ ስርጭት አድርሷል። ኢቲቪን ከለቀቀ በኋላ በሚውዚክ ሜዲያ የወጣቶች ፕሮጀክትን በማስተባበር ለ6 ወራት አገልግሏል። በ1997 ዓ.ም ጄአይቲ ሚዲያ ኢንተርቴንመንት የሚባል ድርጅት ለሶስት አቋቁመው ኢትዮጵያን አይድል የተሰኘ የድምፃዊያን ውድድር በቴሌቪዥን ማካሄድ ችለዋል። ከኢትዮጵያ ቴሌቪዥን ጋር በመተባበር በስራ ፈጠራ ላይ ትኩረት ያደረገ ላምባዲና የተሰኘ ፕሮግራም እና አዲስ ላይፍ የሬዲዮ ፕሮግራም ጀምሮ ከጣቢያው ኃላፊዎች ጋር ባለመስማማቱ ተቋርጧል። ከኢቢኤስ ጋር ኢንቨስተር ካፌ ኑሮ በከተማ ቢዝነስ ሪፖርት ሪል ስቴት የተባሉና ሌሎች የበዓልና የመዝናኛ ዝግጅቶች ከ10 ዓመት በላይ አዘጋጅቷል። ኢስላማዊ የቴሌቪዥን ፕሮግራሞችን በኢቢኤስ ቢላል ሾው፣ በአፍሪካ ቲቪ ሀኪም ከልጆች ዓለም ሀላል መዝናኛ ከእስላም ማህደር እና ሌሎች ፕሮግራሞችንም ሲያቀርብ ቆይቷል። ስለ ሙስሊሞች መብትና ስለ እስልምና ድምፅ በመሆነችው ሬዲዮ ቢላል ብዙ ሰርቷል። በመንግስት የሬዲዮ ቢላል ጋዜጠኞች እስር ቤት ሲወረወሩ፣ ጀማል ወደ ኳታር ተሰደደ፣ ሬዲዮዋም ተዘጋች። ዶሃ በስደት በቆየበት ጊዜ በየሳምንቱ አርብ ለሙስሊም ኢትዮጵያውያን አነቃቂ ፕሮግራሞችን አቅርቧል። በስልጤ ዞን አንድ ሆስፒታል ለማስገንባት ዶክመንተሪ ሰርቷል። የብሔረሰቡን መለያ አልባሳት በማዘጋጀትም ተሳትፏል። የስልጤ ባህላዊ ሙዚቃዎች ለብሔረሰብ ባህል እምነትና እሴት ያላቸውን አስተዋጽኦ የሚያመለክት ጥናት አቅርቧል። ለተለያዩ ተቃዋማት ልዩ ልዩ ዶክመንተሪዎችንና ማስታወቂያዎችን ሰርቷል። ጀማል ጄይሉ ቲቪ የተባለ የራሱን እስላማዊ የቴሌቪዥን ጣቢያ ከ2013 ጀምሮ ለስርጭት አብቅቷል። ከሌላ ሙዜ ጋር ትዳር መስርቶ ሪም ዩስራ አህመድ፣ እና አድሉ የተባሉ አራት ልጆችን አፍርቷል። የቲቪ ጋዜጠኛው ዮናስ ከበደ ትውልዱ አዲስ አበባ ነው። ሆለታ ገነት እና ድሬዳዋ ጣፋጭ የህይወቱን ዘመናት አሳልፏል። ከኮተቤ መምህራን ኮሌጅ ዲፕሎማውን ከያዘ በኋላ የስራ ዓለምን የተቀላቀለው አፈተ በተባለ ድሬዳዋ በሚገኝ ትምህርት ቤት ነው። ከመምህርነቱ ባሻገር የተለያዩ መድረኮችን እየመራ የድሬ አማተር ጋዜጠኞች ማህበር ምክትል ፕሬዚደንት ሆኖ ያገለግል ነበር። በዚህ መካከል የትምህርት እድል አግኝቶ ወደ አዲስ አበባ በማቅናት በክረምትና በበጋ የአማርኛ ቋንቋና ጋዜጠኝነት ጎን ለጎን ተምሮ በ1999 ዓ.ም በተመሳሳይ ቀን በሁለቱም መስኮች በዲግሪ ተመረቀ። ወደ ድሬዳዋ ሲመለስ የድሬዳዋ አስተዳደር ካውንስል የፕሬስና ህዝብ ግንኙነት መምሪያ ኃላፊ ሆኖ ተሾመ። ከሹመቱ ጎን ለጎን በድሬ ቲቪ ዜና አንባቢ በመሆን ፕሮፌሽናል ጋዜጠኝነትን ጀመረ። አማተር እያለ መጣጥፊ ጽፍባት የነበረችውን መልእክተ ድሬ የተባለችውን ጋዜጣ ምክትል አዘጋጅ ሆነ። ከዚህም ባሻገር አስቀድሞ መምህር በነበረበት ጊዜ የሰባተኛና የስምንተኛ ክፍል አማርኛ ቋንቋ የትምህርት በሬዲዮ አዘጋጅም ነበር። በሚሊኒየም ማግስት ድሬን ተሰናብቶ አዲስ አበባ በመምጣት በኢትዮጵያ ካርታ ሥራ ኤጀንሲ የህዝብ ግንኙነት ክፍል ባልደረባ ሆነ። በዚህ ስራ ላይ እያለ ነው በኢትዮጵያ ቴሌቪዥን የመዝናኛ ክፍል በፍሪላንስ የተቀጠረው። በዛም የእሁድ መዝናኛና ቆየት ያሉ ሙዚቃዎችን አስተዋዋቂ ሆነ። ገና ጣቢያውን በተቀላቀለ ማለዳም ለቀጥታ ስርጭት መሰናዶዎች ታጨ። በዚህ እየሰራ ጎን ለጎን የወመዘክር ህዝብ ግንኙነት፣ የቸርችል ሆቴል ማስታወቂያ ኃላፊ ሆኖ ከሶስት ዓመታት በላይ ዘልቋል። ቀጥሎም ትዝታችን በኢቢኤስ የሚል ፕሮፖዛል በማዘጋጀት ወደ ኢቢኤስ አመራ። እነሱም ተቀበሉት። በዚህ መሰናዶ ለአስር ዓመታት በተወዳጁ ቮልስ ከፒያሳ ጀምሮ አዲስ አበባን እየዞረ ክልልም ጎራ እያለ ትዝታ ይዞ አየር ላይ ናኘ። ዮናስ በአሁኑ ሰዓት ከትዝታችን በኢቢኤስ በተጨማሪ በቅዳሜ ከሰዓት አስተዋዋቂነት እየሰራ ይገኛል። በህዝብ ዘንድ ከፍተኛ ተቀባይነትን በማግኘቱ የተለያዩ ሽልማቶችንም አግኝቷል። የኢትዮጵያ መምህራን ማህበር የክብር አምባሳደርም ነው። በ2016 እርሱ በዋናነት የሚያዘጋጀው ትዝታን በኢቢኤስ ፕሮግራም በአመቱ ምርጥ ፕሮግራም ዘርፍ አሸናፊ ሆኖ ተሸልሟል። እንዲህ ለሀገር የሚበጁ ስራዎችን ከመስራት ጎን ለጎን ለሀገር መሰረት የሆነውን ቤተሰብ ከድሬዳዋ ቤተልሔም ግርማ ጋር መስርቶ ናታንና ናሆም ዮናስ የሚባሉ ልጆችን አፍርቷል። ከተደራሽነቱ ባሻገር የሚሰጡትን አገልግሎት ታሪካዊ ሆኖ እንዲቀር ይፈልጋሉ? እንግዲያውስ ሁሌም ታሪክን ለትውልድ በሚያስተላልፈው በአብሮነት ዲጂታል ሚዲያ አገልግሎትዎንና ምርቶን ያስተዋውቁ። ለበለጠ መረጃ ስልክ ቁጥር ከዚህ በታች ይመልከቱ። ውድ የሚዲያችን ተከታታዮች፣ እንግዲህ በዚህ ሳምንት ለእናንተ ያስተምራሉ ብለን ካመንባቸው ባለታሪኮች መካከል በጥቂቱ ሶስቱን ይዘን ለእናንተ ቀርበናል። በተከታታይ ሳምንት ከመዝገበ አእምሮ ከተሰነዱ ታሪኮች መካከል ለእናንተ ያስተምራሉ ብለን የምናምንባቸውን ይዘን እንቀርባለን። እስከ ሳምንት ቸርን ሰምብት። እንደነዚህ አይነት ታሪኮች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትዘንጉ። በተጨማሪም ኮመንታችሁ ያሳድጉናልና ኮመንት ማድረግም አትቆጠቡ እንላለን።